ዳረግሽኝ ያንሸረኛ ለካ ስለልቤነሽ ደመኛ ለፈተና የዳረግሽ ባጉል ፍቅር ነገር በከንቱ እንዳንቀር እስኪ እንመካ ልንገርሽ በቃሌ ጽኑ ለመሆኔ በፍቅር ላይ ፍቅር አይገባኝምን ወዲያ ወዲ ማለት ከቶ መቻዋዛል ሊያንድ ቀነ ደስታ መጥፎ ስቃ ያዘ እንመካከር ወለም ዘለም ይጠቅምሻል እንመካከር እስኪ በምነት እንተሳሰብ እንመካከር ወለም ዘለም ይጠቅምሻል ያሁኑ ደስታ ስቃ ሲሆን ይቆችሻል ቆጭሻል

ኛው ገላ ተቀጣጠ ማረ ዛሬም ጾመኛ ነው ሲያስበሽ አደረ አንቺን ማየት ከቀረ ሕይወት መኖ ሰመረ ጥፋተኛው ገላ ተቀጣጠ ማረ ዛሬም ጾመኛ ነው ሲያስበሽ አደረ አንቺን ማየት ከቀረ

እናመሰግናለን ቀደም ሲል ውድድራቸውን ያካሄዱት ግዛቸው አማረ በኤሌም አንድ የተፈራ ነጋሽን እንመካከር እንዲሁም ደግሞ አብርሃም ብርሌ በኤሌም ሁለት ተወክሎ የቴድሮስ ታደሰን ጥፋተኛው ገላን ነበረ ኮከብ ባንዶች እናመሰግናለን እንዴት አገኛችኋቸው ዳኞች አስተያየትና ከአስር ሺህ ነጥብ ይሰጡልናል አላችሁ ለገ ጋብናታንባ ጋበስኳችሁ እኮ ኃይለኛ ወሬ ላይ ነበራችሁ። እየተመካከራችሁ መሰለኝ እንደ ዘፈኑ እንመካከር እንዳለው ዘፈን ማሰላማዊ ምን ይሰጣት ይተባባለ ለእኔ ማ ሁሌ አስር ሺህ ነው። እርግጠኛ እውነት እሺ፣ ግዛቸውና አብርሃም እንዴት ናቸው? መድረኩን እየለመዳችሁት እንደሆነ በደንብ ያስታውቃል ካቀራረባችሁ። የሁለታችሁም ቆንጆ ነው ዘፈን ምርጫውም ቆንጆ ነው፣ አቀራረቡም ቆንጆ ነው። ከግዛቸው ስጀምር የተፈራ ነጋሽ እንመካከል ያ ሁል ጊዜም ሳንናገር የማናልፈው የፋናል አምሮት አንድ ሀሳቡም አላማውም ራሳችሁን መቅረጽ ስለሆነ ግዛቸው እንግዲህ እስካሁን በመጣ ነው ጉዞ በራስ ቀለም በራስ ድምጽ ማዜም የሚለው ነገር ላይ ምንም ችግር የለብህም። በጣም ትልቅ ኳሊቲ ነው። እውነቴን ነው የምልህ የማንንም ሙዚቃ ይዘብት መጣ በራስህ ድምፅ መጫወት በጣም ኢምፖርታንት ነገር ነው። እሱ ላይ በጣም ጥሩ ነው ያለኸው። ጉልበትህ፣ ትንፋሽ፣ እንደዚህ መሰረታዊ ነገሮች በጣም ብዙ ነገሩ በጣም በጣም ቆንጆ ነው። ከአንተ ጋር ጥቂት ነገሮችን እያስተካከሉ የበለጠ አድቫንስድ የሆኑ የውበት ሀሳቦች ላይ ማውራት ይቻላል። አሁን በምታቀርበው ደረጃ እንደ ሀሳብ ምነግርህ ከቅኝት ጋር በተያያዘ በጣም ብዙ ቦታው ላይ በጣም ጥሩ ነው በጣም ጥሩ ነው። ግን አልፎ አልፎ የሚሰሙ ነገሮች አሉ እና እነሱ ላይ ደግሞ ይበልጥ ይበልጥ መስራት፣ በጣም አደማመጠን ማስታከል፣ ጆሮን ትሬን ማድረግ በፕራክቲስ የሚስተካከል ነገር ስለሆነ ማለት ነው። ከዛ ውጪ አንተ ጋር በደንብ መስተካከል አለበት ብዬ የማስበው ኢንተርቴን እናርቅ። አንተ ስትዘፍን እንዳንጨነቅ ትንሽ የጭንቀት አይነት ፐርፎርማንስ አለ። እሱ ልክ አደለም። ኤፈርትለስ የሆነ ፐርፎርማንስ የምታሳየ የሚገባው እና የዜማው ቫራይቲ እንዲ በጣም ወደ ላይ ሲወጣ በጣም መጨነቅ ምናምን እሱ ውበት ይቀንሳል። ምክንያቱም አንተ ኢንተርቴይነር ነህ፣ አዝናኝ አይደለም። የትኛውንም አይነት ዜማ ይኑረው ወደ እኛ ሲደርስ አንተ ካልተጨነቅ ነው እኛ የምንዝናናው። ስለዚህ እሱን የሚያዝም ያደርግህን ነገር ትንሽ ወደ ነፃነት በደንብ ወደ እሱ ማሳደግ ነው የሚኖርብህ። ይሄኛው ዜማ በነገራችን ላይ ቀላል የሚባል ዜማ አይደለም። አንደኛ ፍሬዞች ቶሎ ቶሎ ይመጣሉ። ፍሬዞች ቶሎ ቶሎ ሲመጡ የዜማ ሀረጋት ለማዜም በጣም ትንፋሽ ይፈልጋል። ቶሎ ቶሎ ሲመጣ ማኔጅመንቱም ከባድ ነው እና የመረጥከው ዜማ ቀላል የሚባል አይደለም። ሰው በዚህ ደረጃ መጫወተ አሪፍ ነው። እንዳልኩ ግን እነዚህ ነገሮች ትንሽ ለማስተካከል ሞክረው ወደ ፍሪደም ና በቃ። ስለዚህ ሌላው ነገር በጣም ቆንጆ ነው። እኔ ጋር ያለህ ነጥብ 9950 ነው፣ አብርሃም የቴዲ ታደሰን ጥፋተኛ ገላ። አንተ ጋር በጣም ቆንጆ ኳሊቲው በራስ ድምፅ ማዜም ነው። ሶ ሁሉ ጊዜ ራስህን ለመሆን ማሰብ ጥሩ ነገር ነው። ቆንጆ ድምጽ አለ፣ መሰረታዊ ነገሮች ላይ ብዙ ችግር የለውም። አንተ ጋር ትንሽ ዲቴይል የሆኑት ነገሮች ላይ ነው የምናወራው። ያው ፖዚቲቭ ነገሩ ጥሩ ስለሆነ ሐሳቤን ብቻ ልንገርህ። ከቅኝት ጋር በተያያዘ ብዙ ቦታው ጥሩ ነው፣ ያንተም ግን አልፎ አልፎ የሚሰሙት ነገሮች ደግሞ ክሊን መሆን አለባቸው። ምንም ኖ ኮመንት የሆነ ፐርፎርማንስ ማቅረብ ያለባቸው እንደ ውድድር ስለሆነ ማለት ነው። እዚህ ዜማ ላይ አሁን ይቅር ያሉ ነገሮች በጣም የዚህ ዜማ የውበት መሰረት የሆኑ በጣም ውስጥ በጥልቀት ገብተን ስናዳምጣቸው ቅላጼዎች አሉ፣ አላልካቸውም ወደ ቀጥ ቀጥ ያለ ዜማ ወይ ደግሞ በቸልተኝነት የተባሉ የሚመስሉ የዜማ ክፍሎች አሉ። እንደሱ አይቻልም። ለእያንዳንዱ የዜማ ቅንጣት እኩል ዋጋ መስጠት እኩል መጫወት ያስፈልጋል። ተግባብተን አላለም አብርሃም። ስለዚህ የሆነ ቦታ ላይ በጣም ትኩረት ሰጥተህ አሪፍ አድርጎ ማዜም፣ የሆነ ቦታ ላይ ደግሞ ችላ ማለት፣ እንደሱ ልክ አይደለም። እሱ እሱ መስተካከል አለበት፣ እኩል ዋጋ መስጠት። ይሄ ደግሞ ከማዳመጥ ይመነጫል። ስታዳምጥ በደንብ እንደ ኦርዲነሪ ሰው አይደለም አይደል? እኛ ሙዚቃ የምናዳምጠው እንደ ባለሙያ ነው። አንተ ደግሞ ክሪቲክስ ልትደረግ ታቀርባለህ። ዳኛ ፊት ነው የምታቀርበው ህዝብ ፊት ነው የምታቀርበው ውድድር ነው ያለ በምን ደረጃ ማዳመጥ አለብህ ያንን ወደ ራስ ኢንተርፕሪት ስታደረግ በምን ደረጃ ማድረግ አለብህ እሱን በደንብ ክብደት መስጠት ነው ለያዝከው ጉዳይ ክብደት መስጠት ያስፈልጋል እና እንደዚህ ከላይ ከላይ አዳምጦ ከላይ ከላይ ማዜም የሚለው ነገር አሁን መቆም አለበት ትንሽ አድቫንስድ ሆነ አደማመጥ አድቫንስድ ወደሆነ ፐርፎርማንስ መሄድ ያስፈልጋል ለዚህ ምስክሩ ደግሞ ግጥም እየጠፋብህ ነበር ስትገባ እርግጠኛ ያልሆንካቸው ቦታዎች አሉ ግጥሙ እንግዲህ ከአንተ ጋር ካልተዋሃደ፣ ግጥም ታስባለህ፣ ዜማ ታስባለህ፣ ሪትም ታስባለህ፣ የትኛው ነው ውበቱን ታስባለህ። አልበሰለም፣ አብሮህ እንዳልበሰለ በደንብ ያስታውቃል ሙዚቃው። ስለዚህ እንደዚህ ደንቀፍቀፍ እያሉ ግጥም እየሳቱ እርግጠኛ ሳይሆኑ ምናምን ማዜም ማለት በቂ ዝግጅት አላደረኩም ማለት ነው። በቂ ዝግጅት ሳላደርግ ደግሞ ውድድር ላይ መምጣት ልክ አይደለም። ስለዚህ አቨሬጅ ፐርፎርማንስ የትም አያደርስም። አውትስታንዲንግ የሆነ ፐርፎርማንስ ነው የሚያስፈልገው። ስለዚህ አቅምህን በዛ ደረጃ ለማሳየት መሞከር ያስፈልጋል። እኔ ጋ ያለ ነጥብ 9800 ነው። ብሩክ እጃችሁን አጣምሮ ብላቸው ነው ምስኪን ይሆናሉ እዚህ ሲመጡ፣ ምስኪንነት ዋጋ አሰጥም። በነገራችን ፈታ በሉ ቅድም መድረኩ አልበቃ ብሏቸው አልነበር? እንዲ ዘና በሉ እንጂ እሺ፣ እኔ ከግዛቸው ጀምራለሁ። ግዛቸው የተፈራ ነጋሽን እንመካከር የሚለውን ዜማ ቆንጆ ምርጫ ነው ይዘህ የመጣኸው። የተጫወትክበትን መንገድ በጣም ቆንጆ ነበር። በጣም ካንተ ጠንካራ ነገሮች ልጀምርና፣ በጣም ሪትም ይገባሃል፣ ዜማ በደንብ ትረዳለህ። ድምጽህ የተፈጥሮ ድምጽ በጣም ቆንጆ ነው እና ቅድም ብሩኬ እንዳለው ዜማዎቹን በራስህ ያዛዜም ስልት በራስ ጉሮሮ ነው አምጠተ የምታረጋቸው እንጂ ኢሚቴት ለማድረግ አትሞክርም እና ይሄ ጠንካራ ነገሮች ነው። እንደ ችግር ሆኖ በጥቂቱ ያየሁት ማይክ አያያዝህን በጣም ወድጃዋለሁ። ራቅ ማለቱ ግን የሚርቅበት ዲስታንስ በጣም ረዘመና መጀመሪያ ላይ ማይኩ ትንሽ ቮሊዩም ቢያንሰውም። ያንተ ድምጽ ከዛ በላይ በደንብ ሰንጥቆ መውጣት የሚችል ጉልበት ስላለ እሱ ላይ በደንብ ልትሰራበት ይገባል። በጣም አታርቀው። እሺ፣ ማይ ካፋችሁ ስራ አትለጉሙ ስንል በጣም አርቁት ማለት አይደለም። በሚርቅበት ይራቅ፣ ጠጋ ማለት ባለበት ሰዓት ጠጋ ብሎ በደንብ ድምጽ መሰማት መቻል አለበት ማለት ነው። ሌላ ስለ ውበት ነው እንግዲህ ውበትን ነው እዚህ ጋር አንተ ብዙ ነገር ቅድም እንደተናገርኩት መሰረታዊ የሆነው ነገር በሙሉ ጥሩ ስለሆንክ ውበት ላይ ነው ማተኮር ያለብን። ውበት ስንል ምንድን ነው? አንተ በደንብ ስሜቱን ተረድተህ ወደ እኛ ስሜቱን ማጋባት። እንዴት ነው ማጋባት የምችለው? ዳይናሚክስ በመጠቀም እና ደግሞ የግጥሙ ሀሳብ ምንድን ነው የሚለው ከዜማው ጋር እንዴት ነው የተዋህደው የሚለው አንተ ሲገባህ እኛም እንዲገባህ አድርገህ በጣም የሚገባውን ግብ ትመታለህ ማለት ነው። ሶ እነዚህ ነገሮች እንድታስብበት ነው ምነግር። በተረፈ በጣም ጥሩ ፐርፎርማንስ ነበር። እኔ ጋም ያለሁ ውጤት 9950 ነው። አብርሃም ብርሌ የቴዎድሮስ ታደሰን ጥፋተኛው ገላ የሚለውን ዜማ፣ በጣም ቆንጆ ዜማ በደንብ መፈተሽ የሚችል ጉሮሮን እና ለዚህ ውድድርም የሚመጥን ዜማ ነው ይዘ የመጣው። በምርጫ በጣም እስማማለሁ ያንተንም ጠንካራ ጎንች ልንገርህ። ዜማ አረዳድህ ጥሩ ነው፣ ሪትም ይገባሃል። ተመስጦ አንጻራዊ በሆነ ነገር ጥሩ ነው። የምዘፍነውን ዘፈን በደንብ የምታውቀው ይመስላል፣ ግን የማታቅበት ቦታዎች ያጋጠሙትን ደግሞ እና ችግሮቹን ልንገርህ። ቅድም እንደተነገረው ግጥሙን እንግዲህ ሁሉም ሰው አይቷል። በደንብ ግጥምና ዜማው ውስጥ ስላልተዋሃደ ግጥም የጠፋበት ቦታ ነበር። እንዲህ ሲሆን ማጋባት ያለብህን ስሜት ወደ ሰው ማጋባት አችልም ማለት መሀል ላይ ተደነቃቅፏል። አሁን እኔ አንተ በደንብ መሰጠኝ እየሄድኩ ቢሆን ኖሮ ግጥሙን ስትፈልግ እኔም አብሬ ተደነጋግሬ የለሁም ማለት ነው። ሰውን ይዘኸው የምትሄደው ከነ ግጥሙ ከነ ዜማው እያንዳንዱን ነገር ውስጡ ገብተህ ለማስገባት ስትሞክር ነው። እና ይህን ነገር በደንብ አስብበት። ሌላ ድንገት መሀል ላይ የሆነ ዘጋ ያለ ድምጾች ነበሩ ወይ፣ ኦቨር ኤክሰርሳይዝ አድርገህ ከሆነ ወይ ልማድም ከሆነ በደንብ ፈትሸው ድምጽህን። መሀል መሀል ላይ ዘጋ ዘጋ የሚሉ አይነት ድምጾች ይሰማኝ ነበረ። አንዳንዴ ደግሞ ወደ አፍንጫ የሚመጣ ድምጾች አሉ። እነሱን በደንብ ለመቆጣጠር ሞክር። በተረፈ በደንብ ሙዚቃ ይገባሃል። በደንብ መሆን ትችላለህ። የተሰጡ ሀሳቦች ላይ በደንብ ስራባቸው። እኔ ጋ ያለ 9900 ነው። እሺ ከግዛቸው ልጀምር። ያው ብዙ ጊዜ መክፈቻ መሆን በጣም አስቸጋሪ ነው። ዛሬ ትንሽ ማይክራፎን አንሶ ነበረ በአንዶቹ በስቶ ነበር። ግዛቸው ብስል ያለ ድምፅ እንዳለ ምንም ጥያቄ የለውም እና እኔ እንደውም የተሰማኝ ነገር በዚህ ማይክራፎን አንሶ ፈገግታ ሳይቀየር ሁለተኛው ዙር እስኪ መጣ ድረስ የሄድክበትን ነገር በጣም ነው ያደነኩት። ምናልባት ከተሰጠው አስተያየት ጋር ልክ እንደዚህ አይነት ችግር ሲያጋጥም ማይክራፎን እጅ ላይ አይደል ያለው፣ ትንሽ ጠጋ ብታደርገው ኖሮ ያንን ችግር መቅረፍ ይቻል በርሞር እንደ ማርቀው ነበረ። ሌላ በራስህ ቃለ መስራት በጣም አሪፍ ነው። አንድ ብቻ አስተያየት ምሰጥ፣ ምንድን ነው አሁን የተሰማኝ ነገር ከሆዴ ማውጣት፣ ድምፅን የምንላቸውን ነገሮች ቶን ላይ በቃ እሱ ላይ ብቻ ስራ። ለምን አንተ ቴክኒካሊ ነገር ገብተዋል በጣም ጥሩ ነው የምትሰራቸው ነገር እና ትንሽ በቃ ሌላ ነገር በሚቀጥሉ ዙሮች እያስዳመምከን አሪፍ አሪፍ ነገር ይዘህ እንድትመጣ ማለት ነው። እኔ ጋ ያለ 9960 ነው ያለ አሪፍ ነው የሰራ ነው። ሌላው አብርሃም ብርሌ እንግዲህ በተወሰነ ዝግጅት አድርገህ እንደመጣ ያስታውቃል። በራስ ድምፅ ማቅረብ በጣም የሚበረታታ ነው። ግን አሁንም ውስጤ አቅም እንዳለ የሚሰማኝ ነገር አለ እና እየዘፈንክ የሆነ ሌላ ሀሳብ ውስጥ የመሆን ነገር እና ቅድም የተነሱት ሀሳቦች ግጥም መጥፋት ደረጃ የደረሰው በዚህ አይነት ነገር ነውና፣ እኔ የሚሰማኝ በደምብ አድርገህ እንደ ስራ ብታየው፣ በቃ ረግጠ መስፈን አድምተህ። እኔ አንተም በሆን ለምሳሌ በዚህ ሰዓት ማስበው ቴክኒካሊ እንዴት አድርጌ ላስደምማቸው፣ በቃ ቴክኒካሊ እንዴት አድርጌ እየቀየርኩ፣ በቃ ድምፅ አለ፣ ምንም ጥያቄ፣ ፒች ምናምን በጣም ከባድ ዘፈኖችን ነው። በጣም ቁልጭ አድርገህ በቃ ኬርለስ የመሆን ነገር እነዚህ በተለይ ለምሳሌ ደግሞ በጣም ድምፅ ያላቸው ድምፃዊያኖች አንዳንዴ ዘፈንን ይሸቅቡታል። መሸቀብ ታውቃላለህ ምን ማለት ነው? አንተ ጋ ያለው ነጋዴ የሆነ ለምሳሌ መስጠት እየቻልክ አይ እችል እያልክ ዘፈኑ መጉዳት ማለት ነው። ስለዚህ አትሸቀበ ማለት ነው። ታለንት ስላለ አንተ ጋ በደንብ ስጠን። ይቆራረጥከው ኬርለስ ከመሆን ይሄንን እየቻልከው አትለውም ማለት ነው። ስለዚህ በጣም ለውጥ እንደምታመጣ እርግጠኛ ነኝ። እኔ ጋር ያለ ነጥብ 9900 እናመሰግናለን ዳኞቻችን።